አገልጋይ ዮናታን አክሊሉ ሰሞኑን ስለተነሳው ጉዳይ በማስመልከት በተለይ ድሃ ጥቁር ጉንዳን ነው ስላለ ጉዳይም በማስመልከት በይቅርታ የጠየቀበት በዋናነትም ደግሞ ጥቁር ጉንዳኑን የተናገርኩት ራሴ ነው በማለትም ነው የገለጸው። ድሃ ጥቁር ጉንዳን ነው። እኔ ማንንም አልተናገርኩም። የራሴ የተናገርኩት ጥቁር ጉንዳን ድህነት በርካቶች የተለያዩ አሁን አሁን እየመጡ ያሉትም ነቢያትም በአፍሪካም በተለያዩ የዓለም ክፍሎችም ሀብታም ብቻ ወይም የእግዚአብሔር ልጅ አስመስሎ የምስሉበት ሁኔታም ይፈጠራል። መብዛት ደግሞም እየተፈጠረም ያለው ይህ አገልግሎት ነው። በርካቶች ደግሞም ይህን ስለ ሀብት ብቻ ስሰብኩም ተስተውሏል። ታዲያስ ድሃ የእግዚአብሔር ልጅ አይደለም እንደማለትም ነው። በርካቶቹም እየሰበኩ ያሉት በተለይ በነቢያቶች ዙሪያ ነቢያቶች ስባል ትክክለኞች ሳይሆኑ ሐሰተኛ ነቢያቶች በተለይ ገንዘብ ላይ የተመሰረተ ወንጌል ይሰብካሉ በማለትም ነው በርካቶቹም የቃል አዋቂዎች እየተናገሩ ያሉት። ጌታ ኢየሱስ ክርስቶስ ምድር ላይ ስመላለስ ምን ነበር? ሀብታም ነው ወይስ ድሃ? ስለ እኛ ደህየ ሳጢአታችንን ተሸከመ በመስቀል ላይ ሞቶ ተቀጣ። ታዲያስ ከጌታ ኢየሱስ ክርስቶስ በኋላ የመጡት ደቀ መዝሙርቶች አሉ። ደቀ መዛምርቱስ እነሱ ፈለቅ ምንድን ነው? በርካቶቹም እነ ቅዱስ ሐዋርያት ጳውሎስ እንደጻፈው እኔ ኢየሱስን እንደምመስል እኔም ምሰሉ በማለትም መልእክት አስተላልፏል። ታዲያስ ሐዋርያ ጳውሎስ ሀብታም ነው ወይ? ያለፈበት ጎዳናስ እንዴት ነው? ብዙ ደቀ መዛሙርት የክርስቶስ ደቀ መዛሙርት የነበሩት እንዳለ የደቦት ጎዳና እንዴት ነው? የወንጌል አርበኞችስ እንዴት ነው ያለፉት? ስለ ምድራዊ እየሰበኩ ወይ ስለ ሰማያዊ ሀብት? ክምችት ለምድራዊ ወይ ለሰማያዊ? ሰማያዊ። አዎ በእርግጥ እነሱ ያለፉበት ጎዳና ብዙ ፈተናና መከራ የተሞላበት እምነት ነው። በአሁኑ ጊዜም አሉ በጓዳ የሚያገለግሉ ያልተነገሩ የወንጌል አርበኞች፣ ልክ እንደ ጳውሎስ እያለፉ ያሉት። ለአብነት ያክል በቅርቡ ብቻ ወደ ፓኪስታን ሀገር 11 የሚሆኑት ኢትዮጵያውያን አገልጋዮች ለወንጌል መስዋዕት የሆኑበት ክስተትም ተፈጥሯል። የተለያዩ የዓለም ክፍሎች ኢትዮጵያኖች በጓዳ የሚያገለግሉት ወይም ሚስዮናውያን ለወንጌል አንገታቸውን እየሰጡ ናቸው። ታዲያስ በጓዳ ነው እያገለገሉ ያሉት ግን በርካቶቹ የብልጽግና ወይም ክርስትና ክርስቲያን ሆኖ መበልጸግ አይቻልም ማለት አይደለም። ይህ ስሰበክ ግን የሚያሳዝነው ትኩረት እየተሰጠ ያለው ድሃን ልክ የእግዚአብሔር ልጅ እንዳልሆነ እንደ ተረገመ አድርጎ የምሳልበት ሁኔታም ነው እየተፈጠረ ያለው። ስለ ድህነትስ ምን ይባላል? በማለትም በርካቶቹ የገለጹ ያሉት በተለይ አፍሪካም አብዛኞቹ ድሃ የሚኖሩባት በተለይ ደግሞም ኢትዮጵያ ውስጥ በብዙ ሚሊዮን የሚቆጠር አብዛኛው በድህነት ውስጥ ኢትዮጵያኖች አሉ። ታዲያ ድሃ ስለሆኑ በጣም የሚያሳዝነው ስራ መስራት አይችሉም ማለት ነው ወይስ እንዴት ነው? በማለትም ነው ጥያቄ ያነሱት። ድሃ ስለሆኑ ስራ አይሰሩም ማለት ነው ወይ? ድሃ ስለሆኑ እውቀት የላቸውም ወይ? እቺ ዓለም ፍትሃዊ አይደለችም። አብዛኞቹ ደግሞ አጭበርብሮ የሚሆኑበትም ሁኔታም ነው እየተፈጠረ ያለው አብዛኞቹ አጭበር ብሮ ወይም ሰርቆ ሀብታም ይሆናሉ። ብዙዎች ደግሞ ይለፋሉ። በተለይ ኢትዮጵያ ውስጥ በጣም ጠንካራ አይምሮ ያላቸው የተለያዩ ነገር የሚያደርጉት ግን በጣም የሚያሳዝኑ አብዛኞቹ በድህነት ውስጥ ነው። ስለዚህ አይሰሩም ማለት ነው ወይ? ቢዚ አይደለም ወይ? በስራ ራሳቸውን አልወጠሩም ወይ? በእርግጥ በትክክል በስራ ራሳቸውን ይወጥራሉ፣ ግን የሚገኘው ፍሬ ግን በጣም አሳዛኝ ነው። ምክንያቱም እነዚህ ስላልሰሩ አይደለም፣ ያው ሁኔታዎች ናቸው በጣም ከባድ የሆኑት በማለትም ነው በርካቶቹም ሀሳባቸውን እያነሱ ያሉት። ኢትዮጵያ በጣም የሚያሳዝነው አብዛኛው ህዝቦቿ በከፍተኛ ቁጥር እንደምታወቀው አብዛኛው ድሃ ህዝብ ነው ያለው ድሃ ስባል ዳይምሮ ድሃ ሳይሆን የገንዘብ ድሃ። ስለዚህ ድህነት ማለት ታዲያስ ከእግዚአብሔር ጋር የሚያጣላ ጉዳይ ነው ወይ? በጣም የሚያሳዝነውም ይህ ነው። ታዲያስ አገልጋይ ዮናታን አክሊሉ ስለ ድህነት ምን ነበር ያለው? በመልካም ወጣት አገልግሎቱ በርካታ ወጣቶች የተቀየሩበት በእርግጥ አያሌ ቁጥር ያላቸው ወጣቶች ስለ ጌታ ኢየሱስ ክርስቶስ ያወቁበትና ወደ ትክክለኛ መንገድ የመጡበትም ነው። ዮናታን አክሊሉ ብዙ ተጽዕኖ ፈጣሪ ከሚባሉት መካከል በጣም በሚገርም ሁኔታ ተጽዕኖ ከፈጠሩት ጥቂት ሰዎች መካከል የወንጌል ጀግና በማለትም በርካቶቹ በጊዜው ሲያወድሱት ነበር። አዎ ትክክል፣ ብዙ ነገሮችን ሰርቷል። ይህ የማይካድ እውነታ ነው። እውነታውን እውነት፣ ትክክል ያልሆነውን ደግሞ ትክክል አይደለም ብሎ ማለፍም ወሳኝ እንደሆነ በርካቶች ይገልጹታል። ዮናታን አክሊሉ ከዚህ በፊት ስለ መልካም ወጣት በጣም በሚገርም ሁኔታ ሲያስተምር ነበር። ታዲያስ ወደ ኋላ ስመጣ የኋላ ኋላ ግን ዮናታን አክሊሉ ላይ በርካታ ጥያቄዎች ስነሱም ተስተውሏል። በተለይ አለቱ ለሁለት ተከፈለ በሚሉት ዙሪያ በተለይ በኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ የተነሳቸው ንግግሮች መካከልም በተለይ ያን ተከትሎም በርካታ ቁጥር ያላቸው የኦርቶዶክስ ምህመን በመካከላቸው የተነሳ በተለይ የጳጳሳቱ ሹመት ዙሪያም የተነሱት ነገሮችም ነበሩ። ከዛ በኋላ ዮናታን አክሊሉ በርካቶቹ እንዳዘኑም የወጡት መረጃዎች ያሳያሉ። ዮናታን አክሊሉ ሰሞኑን ደግሞ ስለ ድህነት የወጡት መረጃዎችን በማስመልከት ጥቁር ጉንዳን ነው ያለው። ምንድን ነው? ምን ለማለት ፈልጎ ነበር? የሰበከው ስብከት ውስጥ የመቸው ነው? እስኪ ስለ ጥቁር ጉንዳን እውነት ዮናታን አክሊሉ ስለ ራሱ ወይስ ስለ ድሃው ነው የተናገረው? እንዳ እንዳደመጣችሁት በእርግጥ ዮናታን አክሊሉ ታሪኩን በዚሁ ሙሉ ስብከቱ ላይ ሊጠቅስ ይችላል፣ ግን ድሃን ጥቁር ጉንዳን ነው ማለት የለበትም በማለትም ነው በርካቶቹ እየገለጹ ያሉት። በርካቶቹ የተማሩት እውቀት ያላቸው ኢትዮጵያኖች ሀሳባቸውንም ሲያጋሩ እጅግ የሚያሳዝነው እኛ አይምሮ አላጣንም፣ እኛ እውቀት አላጣንም። እኛ ስራም እየሰራን ነው። ሌት ከቀን ለፋለን፣ ደክማለን። ሰዎችም ላይ ጥቁር ጉንዳን ሆነን አናቅም። ድሃዎችነን ግን ስለዚህ እኛ ጥቁር ጉንዳኖች እንዴት ልንሆን እንችላለን? በማለትም ነው ሀዘናቸውን ዮናታን አክሊሉ ላይ እየገለጹ ያሉት ዮናታን አክሊሉ በአምናም ካቻምና ማስተማረ ግን እንደዚህ አይነት ትምህርት ማስተማር እንደሌለበት ትዝብታቸውን ሲያስቀምጡ፣ ሌሎች ደግሞ ትክክል ነው ዮናታን አክሊሉ በማለትም ያነሱትም አልጠፉም። ግን የሚያሳዝነው ዮናታን አክሊሉ እንዴት በዚህ ደረጃ እንዴት ይናገራል በማለትም ነው። ምክንያቱም መጽሐፍ ቅዱስ ላይም የተጻፈው ሀብት ሰማይ ላይ እንጂ ምድር ላይ መከማቸት እንደሌለበት ጭምርም ቃሉ ይናገራል። አልፎም ደግሞ አንድ ሀብታም ወደ ጌታችን ኢየሱስ ክርስቶስ ተጠግቶ እንዴት ነው ሰው ወደ መንግስተ ሰማይ መግባት የምችለው በማለትም ጠይቆት ነበር። ጌታችን ኢየሱስ ክርስቶስ በምድር ላይ ስመላለስ፣ እውነት እልሃለሁ ሀብታም ወደ እግዚአብሔር መንግስት ከምገባ ግመል በመርፌ ቀዳዳ ብትሾልክ ይቀላል በማለትም ጌታችን ኢየሱስ ክርስቶስ መልሷል። ታዲያ ይህ አጭርና ግልጽ ነው። ምንኛ ፈተና እንደሆነም ነው ሁኔታዎቹም የሚያሳዩት በማለትም የሚገልጹትም አሉ። ሌሎች ደግሞ ስለ ሀብት እንዳው ከእግዚአብሔር መንግስት ወይም ለእግዚአብሔር ልጆች ወይም ስለ ምድራዊ የከዱት ጋር የሚያገናኝ ነገር የለም በማለትም ነው በርካቶቹም እየገለጹ ያሉት። አዎ ለመለወጥ ስራ ያስፈልጋል። ግን ድሃ መነቀፍና መወገዝ እንደሌለበት እንዴት ይተሰደባል ሰው? ጥሩ ድሃ ማህበረሰብ ነው። አብዛኛው ቁጥር ድሃ ማህበረሰብ ነው። የኢትዮጵያ ሕዝብ እኮ የደህየው ጭንቅላት አቶ ወይም እውቀት አቶ አይደለም የኑሮ የተለያዩ አለመረጋጋቶች አንዳንዶች ደግሞ ዘርፎ የሚከብሩበት ስለሆነ ነው በማለትም በርካቶቹም ሀሳባቸውን የገለጹ ነው። ዮናታን አክሊሉ ስለ ጥቁር ጉንዳን የተናገረው ከአንደበቱ የማይጠበቅ እንደሆነም በርካቶቹም ሀሳባቸውንና ሀዘናቸውን ስገልጹም ተስተውሏል። ዮናታን አክሊሉ ያን በማስመልከትም የተናገርኩት በእኔ ታሪክ ላይ ነው በማለትም ነው አገልጋይ ዮናታን አክሊሉ የገለጸው። የውሸት ሆኜ አላስተምረው፣ የፌክ ሆኜ አላስተምረው፣ ሪል ሆኜ አስመስያ አስተምረው። መቆጣት ካለብኝ ይቆጣሉ፣ መጫወት ካለብኝ ይጫወታሉ። እንደውም መጽሐፍ ቅዱስ ስንፍና እብደት ነው ነው የሚለው ሰነፎች ራስ ወዳዶች ናቸው። በዚህ ያህል እኔ እንድጠላ ጥረት ማድረግ ለእናንተ ነው ይጠቅማል። ዮናታን አክሊሉ በእርግጥ ዘጠና ፐርሰንት ወይም መልካም ነገሮችን አስተምረዋል። አዎ በትክክል አስተምረዋል። አሁንም እያስተማረ ይገኛል በማለትም ነው በርካቶቹ የገለጹ ያሉት ትንሽ ወይም የተለያዩ ስህተቶችን አውጥቶ ማስጣትም ተገቢ አይደለም፣ በማለት በርካቶች ሲገልጹም፣ በዛው ልክ ደግሞ ሌሎች እንዴት በዛው ልክ ከሱ የማይጠበቅ ንግግር ይናገራል በማለትም ነው በርካቶቹም ቁጣቸውን የገለጹበት። ዮናታን አክሊሉ በዛ ዙሪያም ነው እኔ ከድሃ ቤተሰብ ነው ተወለድኩት እንዳለ፣ ቤተሰቦቼ ድሃዎች ናቸው፣ የተነሳውበትም ከድህነት ነው በማለትም ነው እየገለጸ ያለው። ይቅርታም በአደባባይ ወጥቶ ነው የጠየቀው። መልካም ወጣትን በማስመልከት ዮናታን የማይረሱ ክስተትና በርካታ ደስ የሚሉት ጊዜያቶች በርካታ ኢትዮጵያ ወጣቶች እያሳለፉበት እንደሚገኙ ጭምርም። ከዚህ በፊት ግን በጣም በሚገርም ሁኔታ ልዩ ፕሮግራሞችና በርካቶች ሱስና ከተለያዩ መጥፎ ነገሮችም ስላቀቁና ሕይወታቸው ሲቀየርም ተስተውሏል። ስለዚህ አገልግሎት ላይ ጥንቃቄ ሊደረግ ይገባል። ዮናታን አክሊሉ ሁሌ ስህተትን ራሱን ማበረታት አለበትም። ምክንያቱም ወደ አገልግሎት ወደ መድረክ ስወጣ ልሳሳት እችላለሁ እያለ ነው የተናገረ ያለው ይህ ደግሞ በፍጹም ልፈጥር አይችልም። ምክንያቱም በአግባቡ ጥንቃቄ አድርጎ በደንብ ተዘጋጅቶበት ቦታ የተሻለ ይሆናል። የሰው ልጅ ምንኛውን ነገር ማንኛውም ነገር ማሰብና ማሰላሰል እንደምችል ምክንያቱም ስብከት ለማጣፈጥ የሰውን ሀሳብ ለመሳብም እንደዚህ አይነት ነገሮችን በተለይ ስብከት ላይ የተለያዩ ፍልስፍናዎችን መጠቀም እንደማያስፈልግ ጭምርም ነው። በሰዓቱ ስንፍናም ያስተማርኩት ይላል ዮናታን አክሊሉ። ስንፍና ወይስ ፍልስፍና በማለትም ነው በርካቶቹ የገለጹ ያሉት። ምክንያቱም መጽሐፍ ቅዱስ ላይ ስንፍናን ቢያወግዝም ስለ ድህነት ጋር ያገናኘው ነገር የለም። ድህነትና ስንፍና በፍጹም አይገናኙም። ሰው ያገለግላል በአገልግሎት በስጋ ድሃ ሊሆን ይችላል፣ ግን በመንፈስ በጣም ጠንካራ ነው። አንድ ሰው ስለሰራ ብቻ ሀብታም ይሆናል ማለትም እንዳልሆነም የአደባባይ መረጃዎችና እውነታዎች እንደሆኑ ጭምርም የወጡትን በማስመልከትም ነው። በተለይ የወንጌል አርበኞች ወንጌልን የሚያገለግሉ ስራ ላይ ናቸው። በከፍተኛ ሁኔታ ወንጌልን እያገለገሉ የእግዚአብሔርን መንግሥት በማስፋፋት በተለይ ልጆችን ወደ እግዚአብሔር መንግሥት የመሰብሰብ ዙሪያ በከፍተኛ ሁኔታ ሚና ይጫወታሉ። በገንዘብ ግን ኪሳቸው ውስጥ አንድ ብር ላይኖር ይችላል። እነዚህ ሰዎች ታዲያ ሰነፎች ናቸው ወይ? ጥያቄ ያቀረቡ ያሉት የተለያዩ ስራዎችን የሚሰሩት አሉ፣ ቀን ሰራተኞች ከእነሱ በላይ ብርቱና ታታሪ ሰው አለ ወይ? በጣም ይታተራሉ፣ ግን ድሃዎች ናቸው። የሚያሳዝነው ታዲያ እነዚህ እንደነዚህ አይነቶችን ጥቁር ጉንዳን ይወክላል ወይ በማለትም ነው። በርካቶቹም ሐሳባቸውን ሀዘናቸውን ዮናታን አክሊሉ ላይ እየገለጹ ያሉት። ዮናታን አክሊሉ ደግሞ የተናገርኩት እኔ ራሴን ነው በማለትም ነው የገለጸው። እስካሁን ድረስ አብሬያቸው የቆየሁት ሚኪ ነኝ፣ ከሚኪ ታቦር ኢንፎ። ይህንን ቻናል ሰብስክራይብ በማድረግ ወቅታዊና ሚዛናዊ መረጃ አግኙ። ሰላም ቆዩልኝ።